ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። እኔም ሰላም ነኝ። ዛሬ ደግሞ ተመልሼ መጥቻለሁ። ሀይሚኒዬና ብሩክ ዛሬ ደግሞ ደስ በሚል ፕራንክ መጥተዋል። የሚያዝናናም ነው፣ የሚያስተምርም ነው። ደግሞ እንደዚህ ስለመጡሉ ነግረውን ነው ፕራንክ የሚሰሩን ነግረውን ፕራንክ መስራት ጀምረዋል። ደስ ይላል። ያው ለብዙ ለሴቶችም ለወንዶችም አጠር ያለች ትምህርት ምትሆን ነገር ነው ይዘውልን የመጡት። ደስ ይላል ስላልጠፉ ዛሬም ስላየናቸው። በመግቢያው ላይም ብሩክ የተናገራቸው ንግግሮች ደስ ብሎኛል። ያው በመነጋገር ነገሮቻቸውን እንፍታ። እኔ እናደዳለሁ ብዙ ጊዜ ችግር ይሄ ነው። ይህንንም ችግር እንግዲህ እግዚአብሔር ይርዳው ነው የምንለው ትዕግስተኛ እንዲሆን እንግዲህ አሁን ያለበት እድሜ ገና ልጅ ነው አይደል፣ ብሩ ከአንድ አመቱ ነው። እንደዛ ነው እንግዲህ ልጅ ነው፣ ያው እየበሰለ እያደገ ከዚህ እድሜ ማለቴ ነው። ልጅ ነው ስል ህጻን ነው ማለቴም ሳይሆን ያው ወደ ሀያ ሁለት ሀያ ሶስት እንትን እድሜው እየጨመረ በሄደ ቁጥር ያው እንግዲህ እየበሰለ ይሄዳል። ነገሮችንም እያገናዘበ ይሄዳል። በሚያጠፋቸው አንዳንዴ ጥፋቶቻችን ያስተምሩናል። ያጠፋናቸው ጥፋቶች እኮ አንዳንዴ ትምህርትም ያስተምሩናል። ዝም ብለን ጥፋት ሆኖ አይቀርብንም። ስለዚህ ከሰራቸው ስህተቶች ስህተቶቹ ሊማር ይችላል ብዬ አስባለሁ። ምክንያቱም እየተማረ ስለሆነ ስላየን፣ እኛም አሁን ትንሽ ለውጦች ነገሮች አይተናል። ሁለቱም ላይ እያየን እየሄድን ነው ያው እድሜያቸው በጨመረ ቁጥርና ደግሞ ስህተቶቻቸው የሁለቱም ስህተት ሲያስተምራቸው ትምህርት እየወሰዱበት እየተማሩበት እየተስተካከሉ እየመጡ ነው። ወደፊትም እንደዛው ይቀጥላል ማለት ነው። ያው በመግቢያ ላይ ስለተናገረ ሀይሚዬንም እንዲህ እንድትረዳው ትዕግስት እንዲኖራት በተለያየ መልኩ ገልጿል። እንግዲህ ያው እሷም እንግዲህ ቪዲዮ ሲለቀቅ ትሰማለች ብዬ አስባለሁ። ዛሬም ደግሞ ትዕግስቷን አይቻለሁ። ልጅ አለኝ ብሎ ሲመጣ ጸጥ ብላ በድንጋጤ ነው የሰማችው። ልጅ አለኝ እንግዲህ ልጄን እንዴት ላድርገ፣ ከአጠገቤ ትርቅኛለሽ ወይ ብሏት ነው የመጣው። ይሄ ደግሞ በአንዳንድ ሰው ህይወት ውስጥ ይፈጸማል። ትክክል ነው፣ ይፈጸማል። አንዳንድ ወጣት ልጆች በሱ እድሜ ሆነው ስተት የሚሰሩ ሰዎች አሉ። ስተት የሚሰሩ ወንዶች አሉ። በሱም እድሜ ከሱም በታች የሆኑ ከ16 ከ15 አመት በላይ የሆኑ ወጣቶች ይሳሳታሉ። ያው በአጋጣሚ አጋጣሚ የሚፈጠሩ ነገሮች ሴቶችም ሆነ ወንዶችም ሆነ ግን በዛ ሰዓት የሆነ ነገር በተፈጠረ ጊዜ ደግሞ ሲፈጠር ያው አላቅልሽም አላቅልህም ተባብለው በተለይ ወንድ ሴት ላይ ነው፣ እውነቱን ነው፣ ጫናው የሚቀረው ሴት ላይ ነው አላቅልሽም እንደፈለግሽ አሳድጊን የምናቀልሻሉ ብሎ ወንዱ ነው የሚሸሻው ብዙ ጊዜ በምናያቸው እኛም በፊት በምናየው ነገሮች በፊት በምናየው በጎረቤቶቻችን በጓደኞቻችን ዙሪያ በሰፈራችን ዙሪያ በምንመለከትበት ጊዜ ጫናው ሴት ላይ ነው ሴት ልጅ እናት እንደምንም ብላ ተቸግራም ተርባም ተጠምታም ከቤትም ተባረ ተባረው ወጣቶች ከሆኑ ከወለጆቻቸው ጋር የሚኖሩ ከሆነ እንደው እድሜያቸው ሳይደርስ ስለዚህ ነገር እንደ አጋጣሚ ከተከሰተባቸው ያው ከቤት መባረር አለ፣ ቤተሰብ መናደድ አለ፣ ትምህርታቸውን ሁሉ ማቋረጥ፣ ልጆች ከሆኑ ትምህርታቸውን ያቋረጡ ልጆች አሉ እና ሕይወታቸው አላማቸው ሁሉ ባጭሩ የተቀጨባቸው ብዙ ወጣቶች አሉ። ለዚህም ብለው ራሱ ልጆቻቸውን ለማሳደግ ብለው ወደ አረብ ሀገር ሄደው እየሰሩ ልጆቻቸውን የሚያሳድጉም እህቶቻችን አሉ እና በብዛት ወንዱ ምናልባት ልጁ ካደገ በኋላ ወንድ አስተሳሰብ ያለው ወንድ ካልሆነ እንደ ሁማኒት የሚሰማው እኔ እንጃ። ሁሉም ወንድ አንድ ነው ማለት አልችልም። እንደዛን አይነት ወንዶች ካልሆኑ በስተቀር የሚሰማቸው፣ የሚያዝኑ የተፈጠረን ነገር አሜን ብለው መቀበል የሚችሉ ወንዶች ካልሆኑ በስተቀር በብዛት ሴቶች ላይ ነው ጫናው የሚቀረውና፣ ያው በሰበቡ አጠር አድርገው ከኛ ጋርም እንዳይጠፉ እኛንም እንድንመለከታቸው እንደውም አጠር ያለችም ትምህርት ነው የሰጡት። ደስ ይላል እንግዲህ በዛሬው ዕለት ያቀረቡት ነገር። ሀይምዬም በትዕግስት ነው ስታዳምጠው የነበረችው። ያው እሱ ብዙ ነገር ተናግሯል። እንግዲህ መልሳት ውጠው ምናምን አንዳንድ የሚናገራቸው ቃላቶች ራሱ ያስቃሉ። ያው በዛ ሰዓት ዝም ብላ ነስታ አዳምጠ የነበረው ሰምታም ደግሞ በቃ አንዴ ሆኗል፣ እንግዲህ ልጅ ከሆነ ካመንክበት እንግዲህ ያው ልጅን ማሳደግ ነው ብላለች። እንግዲህ ቢሰማትም ቢጨንቃትም በዛ በነገራት ሰዓት ያው የተለያዩ ስሜቶች በውስጡ አይሰማል። ባታወጣው ግን በንዴት መልክ ባታወጣውም በትዕግስት አዳምጠዋለች። እኔ ከሁሉም ደግሞ ያሳቀኝ እንትን ነው፣ ቀፊኝ በቃ አስቲ አጽናኝ ብሏት እቅፍ እውነት መስሏት እሱ ደግሞ እንደማልቀስ ሲል እሷ ደግሞ ስታባብለው ንቅ አርጋ ናት የእኔ ቆንጆ እንደዛ ስትይዘው በጣም ነው ያሳዝነችኝ። በዚህ መልኩ ሲመጡ አንዳንዴ ደግሞ እንደዚህ መጥተው ሲያፍታቱን ደስ ይላል። እውነት አንዳንዴ እነሱም ተዝናንተው እኛንም ቁም ነገር አስጨብጠውን እነሱም ቁም ነገር ነገር አስተምረውን ሲሄዱ ደስ ይላል። ዛሬ አልጠፉብንም ስላየናቸው ደስ ብሎናል። ያስተላለፉት ጥሪ ያለችውና አስተላለፉት መልእክት ጥሩ ነው። ሀይምዬንም በእርጋታ ስታየው፣ ስታዳምጠው፣ ስታጽናነው አይተናል እና እንደዛ ጥሩ ነው። ዛሬ ደስ የሚል ነገር ነው ያየነው። ሌላው ደግሞ ደስ ያለኝ ያየሁት በዚሁ አጋጣሚ ልናገርና ኤፍሬም የሃይሚ ወንድም ዛሬ ደስ በሚል ሁኔታ የቤዚን ነገር ሰምቷት ተረድቷት፣ እንግዲህ ቴክስት አድርጋ ላይ ነው ማታ የሰማ ነገሮቿን ሁሉ የተረዳኋት፣ እስከ ዛሬ ስላልተረዳኋት ተሰምቶኛ፣ ተጸጽቻለሁ፣ ተቆጭቻለሁኝ። ግን ነገሩን ባወቅኩ ጊዜ በጣም ነው በራሴ ያዘንኩት ብሏል። ነገሮችን ስለተረዳት እኛም ደስ ብሎናል። ያው ይቅርታ ጠይቋታል። ይቅርታውንም እሷ ተቀብላለች። ነገሮችን ደግሞ ለአንተ አውጥቼ ስናገር እኔም ቀለል ብሎኛል ብላለች። እኔም አንድ ጊዜ በአጭሩ የሰጠሁት ማብራሪያ ምን ነበረ፣ ይሄን ነገር ሳይ ያው ችግሬን እነግርሃለሁ ችግሬን፣ እሱ ደግሞ ንገሪኝ፣ በቃ ካልነገርሽኝ ከአንቺ ጋር መልሼ አብሬ መሆን አልችልም የሚል ምክንያት ነበር ያቀረበው። እሷ ደግሞ ቀስ ብለን ነገሮችን በእርጋታ ነግርሃለሁ ነው ያለችው። ደግሞ ለእሱም ይከብዳል ለእሷም ደግሞ ተረጋግታ እርግት ያለ ስሊስሎች ተረጋግታ መናገር ነው የፈለገችው። እሱ ደግሞ ካልሰማሁ አይሆንም፣ ምክንያቱም ድንገት ነው ካጠገቡ የተለየችው እች ልጅ። ካልሰማሁ ከአንቺ ጋር መሆን አይችልም ብሎ ብዙ ተበጣብጠው፣ አነዋር ሁሉ እዚህ ውስጥ ገብቶ እሱና አነዋር ጓደኛው ራሱ ተጣልተው ነበር ግን ዛሬ ደስ በሚል ሁኔታ ተታርቀውልናል፣ ይቅርታ ተጠያይቀዋል። ነገሮችን ሳናውቅ ሰው ላይ መፍረድ አስፈላጊ አይደለም። ይህም እራሱ አንድ ትምህርት የሚሆን ነገር ነው ለነገሮች በአንዳንድ ነገሮች ነገሩን መጨረሻ ሳናውቅ ሰው ላይ መፍረድ ተገቢ አይደለም። ነገሩን ደግሞ ያ ሰው እንዲነግረን ከካሜራ ውጭ ብትጠይቃትን ያልነው ሁላችንም በፊትም ከካሜራ ውጭ ቤዛም እንደ አሁን እንደነገረችው አስቀድማ ብትነግረው ኖሮ እሺ፣ እኔ እዚህ ጋር አልናገርም፣ ግን ያሉብኝ ችግሮች በአጠቃላይ እነግርሃለሁ ለምን ካንተ መሸሽ እንደነበረ እንደሸሸው ለምን መሸሽ እንደነበረብኝ እነግርሃለሁኝ። ካሜራውን እናቁምና እናንተ አብረን ሆነን ሁሉን ነገር አስረዳሃለሁ ማለት ነበረባት። እንግዲህ ጊዜያቶች አለፉና ያው በትላንትናው ዕለት ማታ እንዳስረዳችሁ በቴክስትም እንዳስረዳችሁን የተናገረችው እሱም ነገሮችን ተረድቷት አብረው ስለመጡ ደስ ብሎኛል። ያው ነገሮችን ማዘግየት አንዳንዴ ጥሩ አይደለም፣ ዝም ብለን መጥፋትም ጥሩ አይደለም። ስንመጣም ደግሞ ወይ ከካሜራ ጀርባ ቀድመው ሁኔታዎችን ሁሉ መረዳት ሁለቱም መገላለጽ ነበረባቸው ብዬ አስባለሁ። ሰው ልጅ መቼስ አንድ ነገር ሳያጋጥመው አለ ምክንያት አንድን ሰው ጥሉ አይሄድም ብዬ ነው የማስበው። ምክንያቱም ባትወደው ባትፈልገው ልታስረዳውም ባትፈልግ ተመልሳ ወደሱ አትመጣም ነበረ። ያው ለማስረዳት ነው የመጣችው፣ ስለምትወደው ስለምትፈልገው ያለፈችበትን መንገድ ሁሉ ለሱ ለመናገር ነው የመጣችው። በዚህ ውስጥ ደግሞ እንትና ታሳዝነኛለች። ሄዱም አጋጣሚን የመጣችው እሷም ወደ ህይወቱ ግን እሷ ልጅ አሁን መጨረሻው እንዴት ሊሆን ነው ያወድሃሉ ብላን የመጣችው ያው እንደምናውቀው መውደድና ማፍቀር ደግሞ በጣም ከባድ ነገር ነው። ያው ትላንትናም በጥሩ ሁኔታ አይደለም ከኤፍሬም ጋር የተነጋገሩት። ይሄዱን እንግዲህ በጣም ቆንጆ ልጅ ነች፣ ስማርት ነች። ብዙ ነገሮችን መቋቋም የምትችል ልጅ ነች። እንግዲህ እግዚአብሔር የራሷን ሰው ይስጣት ነው ምለው ወይም ጠንካራ እንድትሆን እግዚአብሔር ይድዳት ነው ምለው። ግን ቢያንስ አብረ መሆን ባይችሉ ግን ባይጣሉ ደስ ይለኛል። ጓደኛ ቢሆኑ እንደዛ ነው ምለው። እኔ ለዛሬ እነዚህን ነገሮች ከተናገርኩ እንግዲህ በቂ ነው ላለው። አመሰግናል